ብቸኝነት ተሰማኝ። በቃ እኮ፣ ብቸኝነት ተሰማሽ? ለምን እንደሆነ፣ ሰው ስለሌለኝ ነው። ማለት የለመዱትን ሰው መለየት ከባድ ነው። አባብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ይበቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋልና አንተ መጣት ለኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉን። ሰው አላቅም እኮ ምን ልልቀው ይችላል ርሚን በቃ መደብኝ መሳለኝ። ታውቃለሽ ማለት እንደዚህ ረበሻለው ብዬ አላሰብኩም። ነው ብከፋኝ በውስጤ። ሰላም፣ ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ ወደ እናንተ የምትንላችኋል በአንዳንድ ነገሮች ምክንያት እንግዲህ ቤተሰቦቼ አብዛኞቻችሁ በዚህ ሳምንት ሄርሜላ ጠፋች ምናምን እያላችሁ በብዙ መንገድ ቴክስት እየላካችሁልኝ ነበር። የደወላችሁም ልጆች አላችሁ፣ እሷን የምትወደዋት የምታደንቋት፣ የተለያየ ሀገር የምትኖሩ ሰዎች አላችሁ እና ያው እንግዲህ በጊዜው መሆን ያለበትን ነገር ነው ሄርሜላ ምርጫ ያደረገችው፣ እኔም እንደዛው ማለት ነው። እና ምናልባት በዚህ ሳምንት የምትነቃቸው ቲክቶኮች እንዲሁም ኢንስታግራም ዋና ቲክቶኮ ላይ ምጽፋቸው ኖቶች ምናምን አብዛኛውን ሰው አስደንግጦ ሄርሜላ ራሷ ላይ ነገር እንዳታረግ ምናምን እያላችሁ ብዙ ሰዎች እኔ ጋርም ቲክስት ልካቸዋል፣ የእኔም ጓደኞች ጋር ልካቸዋል። እና ዛሬ እንግዲህ ቤተሰቦች ልናደርግ ያሰብነው ሀሳብ ምንድን ነው መሰላችሁ? በመጀመሪያ ደረጃ ምናልባት አሁን ላይ እያስከፏት ያሉት ነገሮች እያስደበሯት ያሉት ነገሮች ለእኔ ግልጽ ሊሆንልኝ አልቻለም። ከእኔ ይልቅ እንደውም እነሱ ጓደኞች ምናምን በደንብ ጠንቅቀው ያውቃሉና ምን እንደማድረግ እንዳለብኝ ግራ ገብቶኛል። ግን ደግሞ ዛሬ ቢኒያምን ፈረንጁንም እዚህ ጠርቻቸዋለኝ። ከዛ በፊት አስቀይመዋት ነበረ። ቢያንስ ዛሬ ይቅርታም እንዲጠይቋት አድርግና ችግሯንም በግልጽ ብትነግረኝ። ለምን ሰውን ብቸኛ ሆና ከራሷም ጋር አደለችም ምናምን እና ያ ነገር ደግሞ እንደ አንድ ሰው ስታስቡ ትንሽ ይከብዳል። ለምን እኔ ምንም ቢሆን እህት አለኝና፣ እህት የብትሆንስ የሚለው ነገርን አስባለሁኝ ይሄ ማለት ለምን ማለት ነው? አሁን ሀይሚ ብትሆን በደንብ አድርጌ እንደማዝንላትና እንደማስብላት ግልጽ ነው። ስለዚህ ሄርሜላም በጊዜው ጥሩ ጊዜ አሳልፈናል፣ መልካም ጓደኛ ነበረች ለኔ። ስለዚህ አቅርበን ደግሞ በደንብ አድርገን ያለውን ችግር እንጠይቃታለን ማለት ነው ቤተሰቦች፣ ሄርሜን ከጎኗ ሆነን እኔ ደግሞ ማለት ነው እሺ ካለችኝ ወደ እኛ መታ ከኛ ጋር መሆን ትችላለች። ቤተሰቦች አንዳንድ ጊዜ ሰውን በገፋ ነው ልክ አንዳንድዴ፣ የጠላ ነው ምናምን ይመስለው እና ማይሆን አይነት ስሜት ይሰማዋል። ምናልባት የሚጨምረው ሀሳብ ካለቅ፣ ማለት አብርሽ፣ እንደነገርኩ ያለችበት ሁኔታ በጣም የሚደብርና እንትንም የለም። ምክንያቱም ከዚህ በፊት ምንም ምንም ብዙ ነገሮችን አብራቸው አሳልፋቸዋል ምናምን ነገር እና አሁን ደግሞ አንተ ከሷ ስትርቃት ርቃት እንኳን አይደለም ሰው ይቅርና የሆነ አላመድከው ውሻ ራሱ እንትን ሲልብህ ይከፋል አይደል? ሲጠፋብህ እሷ ደግሞ በቃ በዛ ልክ ከአንተ ጋር ብዙ ነገሮችን ተላምዳ ምናምናም ብላ አሁን ደግሞ በአንድ ስትርቃት ርቃት የሆነ እየተሰማት ያለው ስሜት በጣም ከባድ ነውና ስለዚህ አሁን የሆነ የተፈጠረውም ነገር ተፈጥሮ ይሁን ምንም ነገር ይሁን ብቻ እሷ ካለችበት መታ እዚህ ጋ ያስከፋትም ሰዎች ምንም ሰዎች ይቅርታ መጠየቅ ካለባቸውን ይቅርታ ጠይቀው ብቻ ራሷ ላይ ጉዳት የምታደርስበትን ነገር ሀሳብ አስቀይረናት ወደ ቀልቧ እንድትመለስ ገብቷላ። ምክንያቱም ይቺ ልጅ የሆነ ነገር ቢደርስባት ጸጸቱ ራሱ ያስቀምጣል ሁላችንም ማለት ነው። እንግዲህ ቤተሰቦች ፈረንጆና ቢኒያም እኔም እየተሰማኝ ያለው ስሜት ይሄ ነው። ነገ ላይ የሆነ ነገር ብትሆነ ሁላችንም የምንገባው ማለት ነው። እነ ቢንያምን መጥተዋል መሰለኝ በሩን ክፈትላቸው እና ቤተሰቦቼ እነሱ ይቅርታ እንዲጠይቋት አደርጋለሁኝ። ያው ነግሬያቸዋለሁኝ ያለውን ነገር ማለት ነው። እና ፈረንጁ እንኳን ደህና መጣ። እንዴት ናችሁ? ቢኒ ሰላም ነው? ደህና ናችሁ? ዛሬ እንግዲህ ያው ሁሉንም ሰው ነው እዚህ ሩም ላይ የቀጠርኳቸው ማለት ነው። ስለዚህ ያው አብዛኛውን ነገር በስልክ አውርጠናል ቢኒም፣ ፈረንጁ። ያው ከእናንተ የምፈልገው ምንድን ነው፣ ትመጣለች፣ በቃ ያጠፋንብሽ ነገር ካለ ይቅርታ፣ የመደንሽ ነገር ካለ ይቅርታ፣ ያዘንሽብን ነገር ካለ ይቅርታ ነው የምትሏል። ይቅርታ ማለት ትንሽነት አይደለም ትልቅነት እንጂ ማለት ነው። ስለዚህ ምንም ከዛ በፊት የተፈጠረውን ምናምን ይሄ የግላችሁን ጸብ በሙሉ ትውት አድርጉት እና ቢያንስ ሲሊት ስሜቷ መጎዳት የለባትም። በቻልነው አቅም ትሪት ማድረግ አለብን እንዳንድ ሰው ስናስበው ማለት ነው። እና አሁን ትመጣለች፣ ጠርቻት አለውኝ። በብዙ መከራ ነው ያገኘዋት። ከዛ በፊት ስልኳን ዘግታብኛለች፣ ስደውልም አታነሳም ምናምን። ኢቨን እኔ ግራቢ ገባኝ። ትላንትና የለቀቀችው ቪዲዮ ላይ ኮሜንት ላይ ልጽፍላት ነበር ወይ ስልካንሲ ወይ ላግኝሽ ልላት ማለት ነው። እና በጣም ስለጨነቀኝ ነው እንደዛ ያደረግኩትም ማለት ነው። ምንም ቢሆን ችል ያን በደበረኝና በከፋኝ ሰዓት አብራኝ ከጎን የነበረች ልጅ ናት፣ እና ያንን ነገርም አስባለሁ አስተውላለሁ። እና ስለዚህ ክፉ ሰውም ሆነ አይደለም ኔሄ ሚ ላይ ማይሆን ጸባይ የሚደብር ነገር አላየውባትም፣ እውነቱን ስነግራችሁ ማለት ነው። ምናልባት ከእነሱ ጋር በአንዳንድ ነገሮች ልትጋጭ ትችላለች። እኔ ግን እስከዛሬ ድረስ እዚህ በነበረችበት ሰዓት ምንም አይነት ክፉ ነገር አላየሁባትም፣ እና ለእኔ ምርጥ ልጅ ናት። ግን ደግሞ ምናልባት እኔና እሷ ጋር ያለው ሪሌሽንሽፕ ከጊዜ ሂደት እሷም ጋር ወደ ሌላ ነገር ቀይሮት ከሆነ ይህንን አላቅ። እነሱ ሲሉን የሰማሁት ይህንም፣ ደግሞ እርግጠኛም አይደለንም እኛ እነሱን የገመጡት ነገር ያወሩት። ስለዚህ አሁን ስትመጣ አረጋግጠን ሰላም ባለው መንገድ በደንብ አድርገን እናገኛታለን ማለት ነው። ቤተሰቦቼ እና ምናልባት እኔ ስለተጫንኳችሁ አይደለም። ፈረንጁ ችግር የለውም ልጅቷ መረጋጋት የምችል ከሆነ እኛ እንደዚህ ይቅርታ ጠይቀናት። ልጅቷ መረጋጋት የምችል ከሆነ ይቅርታ ማድረግ ወይም መጠየቅ መሸነፍ አይደለም። ይህንን ነው እና እኔ ስላልኳችሁም ወይም እንደዚህ አድርጎ ስለሚልኩም መሆን የለበትም። ቢኒያ ተክል ኮነ ያኔ እኮ ያደረግነው እኛ ራሷ እንድታጠፋ እንደዚህ ሙድ ውስጥ እንድትገባ አይደለም ኖርማል ከአንተ ጋር የምታደርገው ነገር ደስ ስላላለ ነው እንጂ ከእሷ ጋር ችግር የለብንም። እሷ ራሷን ስላጠፋች የምንጠቀመው ነገር የለም። እንደዚህም ደግሞ ብላችሁ በግልጽ እንደዚህ አትበሏት ልጅቷን። እኔ ያላሰበችውን ሀሳብም ነው እያሳሰባችኋት ያላችሁ። እንደዚህ ሳይሆን ኦልሬዲ ከምታወሩት ነገር ጋር ምንም አይነት ነገር መገናኘት የለበትም። ያየ ሰው የለም አይደለ? አይተሃል፣ ሰምተህ ነው አንተ መሄድከው ትናንትና ስለዚህ እርግጠኛ ያልሆንበትን ነገር ለእሷም ሌላ ነገር እንደውም እንድታስብ ማድረግ ነው። እንደዛ እንድትልም አልፈልግም። ቢኒያም እና እኔ አሁን ኦልሬዲ በቃ በራሳችሁ ፍላጎት እና በራሳችሁ እንትን ይቅርታ እንድጠይቋት እንፈልገው ማለት ነው። ችግር የለውም፣ ይቅርታ መጠይቀይቀታልታለች መሰለኝና፣ ልባችሁም ነፃ አድርጋችሁ እንትን ለማለት ሞክሩሽ

ስልክሽን አታነሽኝ። ራስሽን የተኛ ረቀሻል። ስንደወለልሽማ አንዳንድ ያታነሽኝ። እርሜ የተፈጠረ ነገር አለ? ችግር አለ? አይ ምንም አይደለም ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ፣ ማለት የለመዱትን ሰው መለያየት ከባድ ነው። ወብሽ ነው። አሁን ደግሞ በዚህ መልኩ አገኘሃለሁ ብዬ አላሰብኩም። ነው ርሚን ሽሆን አታልቅሽ። አይ በቃ ማለት እንደዚህ ረበሻለሁ ብዬ አላሰብኩም። ነው የጠራችሁ ጠሯችሁ፣ ለምንድን ነው እኮ ሳቅሽ? እን ስ በጣም ጠንካራ ጎበዝ፣ ጠነክራለሁ። ከዚህ በኋላ ከመጥነከር ውጭ ምንም አማራጭ የለኝም አብሽ ስለዚህ ጠነክራለሁ። በዚህ መልኩ ይከብዳል ብዬ አልነበረም፣ ይህን ውሳኔ የወሰንኩት። ና ያንተ ደስታ ያየው ችግር የለውም። ከዚህ በኋላ ላለው ይህን ጉዳት ይመርጣለው። አብርሽ ስለዚህ እኔ እንጃ ቃላት የለኝም። ደስ ብሎኛል በጣም ይሄ ከፋና ዴባተር ማለት ነው። ስለዚህ አሁን ከዚህ ስሜት ወጥተሽ ምን ልናወራሽ ምን ፈልጋቸውን ነገሮች ምን ነው እናወራሻለን እንጂ ከዚህ ስሜት መውጣት አለብሽ ብለሽ ከጎንሽ ደስታ አብርሽ ብዙ ተገፋው፣ ታውቃለሽ። አሁን ደግሞ ያንተን ደስታ እያየሁ ደስተኛ ሆናለሁ። አሁን የተረበሽኩት ምንም ውስጤ ላይ ያ ነገር ኖሮ ሳይሆን የሆነ ተመልሼ አይካለሁ ብዬም አላሰብኩም፣ ታውቃለሽ። ራትሽ ራትሽ ነሽ፣ እንደዚህ እያደረግሽ ያለሽ። ስለዚህ እኛ አራቅምሽም፣ አሁንም ቢሆን ማለት ነው ሄርሜ እኔ እና አንቺ ከተለያየንበት ቀን ጀምሮ

ከዛ በፊት በአንዳንድ ነገሮች ያስቀየሙች ነገር ካሉ ካለ ይቅርታ ይጠይቁሻል። ከዛ በተጨማሪ ደግሞ አሁንም ቢሆን እንደዚህ የሚደብርሽ እና የሚከፋሽ ከሆነ ከኛ ጋር አብረሽ መሆን ትችላለሽ። ሄርሜላ እንደዚህ ስትሆኚ እኛ ደግሞ እየተረበሽ ስለዚህ ምንድነው፣ ማለት ምንድነው ሀሳብህ? ሀሳባችሁ ምንድነው? ለምንድነው የጠራችሁ? ለምንድነው ወደ ቤተ ድጋ ምንድመለስ የፈለግከው? በቃ እሱ ነው ማወቅ የፈለኩት። ከዛ ባለፈ ደግሞ ስልክ እያነሳው ልክ ያልነበረው፣ ቢያንስ ባነሳለን እንኳን በትክክል አውራ ካለው ጊዜ ስላላሰብኩኝ ነው እኮ ማላቁ። የተፈጠረ ሌላ ችግር አለ ካለ ነገር ሄርሚ የለም ግን አብርሽ፣ ቢያንስ ብዙ ነገር አሳልፈናል። ብዙ ነገር ለምጃ ያለው ብዙ ተግባብ ብቻ ያለው እና ያንን ነገር ደግሞ ማጣት ለኔ በጣም ከባድ ነው ከምልህ በላይ። ምናልባት ለአንዳንድ ሰዎች ለሚያዩ አቅራቢያ ላለው ሰው ቀላል ነው ሊታይ ይችላል፣ ግን ደግሞ ለእኔ ከባድ ሰው ነው ያጣሁት። የማማክረው ሰው የለም ከጎኔ። ድረሱልኝ ብል እንኳን የሚደርስልኝ ሰው የለም። በዛ ልክ ነው የተሰማኝ እና ቢያንስ የሰው ልጅ የሆነ ህይወቱ ላይ የሆነ ነገር ያስፈልገዋል አይደል? ጓደኛ ሳይኖር ሲቀር ምንም በዙሪያ ላይ ሰው ሳጣ በዛ ልክ ነው የተሰማኝ። እና የሆነ ስራ ቦታ ገብቼ ከስራ ቦታ የሆነ ሰው አለኝ የሆነ ማገኘው ሰው አለ ብዬ የማስበው ሰው ነበርክ ነው። ህይወቴ ላይ ቀላል አይደለም። አንተ ከመጣህ በኋላ ብዙ ነገሮች የተስተካክለዋል። እና አንተ ማጣት ለእኔ ከባድ ነው። ግን ደግሞ ሁኔታዎች ናቸው የገፋፉ። ሰው አላቅም እኮ ምን ሊቀር ይችላል ስለዚ ሁአሁ አልተረጋጋሽም እኮ እንድናወራሽ ያሰልገውን ነገር እንድናወራሽ ከፈለሽ መጀመሪያ አንቺ መረጋጋት አለብሽ። እንደዚህ የሆነሽ ደግሞ እኛ እንዴት ነው የምናወራሽ? አይ ተመልሼ አገኝሻለሁ ብዬ አላስብም። ታውቃለህ እዛ ነው ስትደውልም ቴክስት ስትልክልኝም አይቻችኋለሁ፣ ግን ደግሞ በቃ አንዳንድ ነገሮች ያዙኝ በዚሁ ስሜት መቀጠል እንዳለብኝ በዚሁ ስሜት መቀጠል እንዳለብኝ አይነት ስሜት ነው የተሰማኝ። መጠንከር አለብኝ እኮ። መጠንከር ያለብኝ ታዲያ እንደዚህ እያለቀሸ ነው። እንዲ አልቻልኩም፣ ውስጤ ያለው ነገር አብርሽ፣ አብርሽ ምን ላድርገው? አሁንም ቢሆን ማለት እናንተ እንደጠራችሁኝ መገኘት ይችል ነበረ። ግን ደግሞ ሄርሜላ በዚህ ገና ወጣት ነች፣ ብዙ ነገር አለ አይደል እንዴ ገና ብዙ ነገር እኮ ወደፊት እኮ የሚገጥሙሽ ነገሮች አሉ። በዚህ ነገር እንደዚህ ተሰብረሽ እንትን የምትይ ከሆነ ከዚህ በኋላ ለሚመጡ ቻለንጆች ደግሞ በምን አይነት ሁኔታ ነው እነዚያን አክሰብት አድርገሽ ፌስ አድርገሽ ቻለንጆች እንትን የምትወጪው? ነገሮችን በተለያዩ ዳይሬክሽኖች መመልከት አለብሽ። ይህ እኮ የህይወት መጨረሻ አይደለም ማለት። ስለዚህ አንቺ ተረጋግተሽ ነገሮችን በቃ በተማረ ሰው አይምሮ ነገሮችም አስበሽ ምናምን አገናዝበሽ ነው መወሰን ያለብሽ። በዚህ ልክ እስቶኒ ደግሞ አንቺ ብቻ ሳትሆኚ ሌላም ሰው ደግሞ ጸጸት ውስጥ የሚገባበት የሚጨነቅበት ብዙ ነገሮች የሚፈጠሩበት ነገሮች ሊኖሩ ይችላሉ። ገብቶሻል? ለዚህ አንቺ መረጋጋት መጀመሪያ ይኖርሽ። አይኔ ረጋጋለሁ። ቆዩ ግን ምን መሰላችሁ፣ ቢያንስ አንዳንድ ጊዜ ወደ እናንተ ህይወት እንኳን ከመጣው በኋላ ይሁን ህይወቴ ላይ ሰው አገኘው ብዬ የማስበው ሰው አለ በቃ አቤልም ብሩክም ሁላችሁ፣ በእውነት ነው ብላችሁ እስካሁን ባሳለፍነው እንኳን ክፉም ደግም አይተናል። ፈረንጁና ቢ ግን ደግሞ ምንም ለእናንተ ጥላቻ የለኝም። ከእናንተ ጋር ውዬ ከእናንተ ጋር እንትን ስል ቤት ስገባ ጥሩ ስሜት ነው የሚሰማኝ፣ ሰው እንዳለኝ አይነት ስሜት ይሰማኛል። ይህን ነገር በአንዴ ማጣቴ በጣም ለኔ ከባድ ነው እንጂ በስራ በኩል የሚመጣብኝን ነገሮች ተቋቅሜ ነው አሁንም እየኖርኩ ያለሁት። ማለት ምንም የሚቀብረኝ ነገር የለም። ግን ደግሞ ሰውን የመሰለ ነገር ማጣት በጣም ከባድ ነውና መታጠብ አይደለም ይ ወይ ሁሉንም ነገር ውስጥሽ ላይ ያለውን ነገር አውሪውና ከዛም በኋላ ይውጣልሽ። ለመሰለሽ አሁንም ውስጥሽ ላይ የሆነ ያላወጣሽው ነገር አለ፣ ታውቂያለሽ እንትን እያለሽ ነው እየገፋፋሽ ነው። ወይ ተናግረሽ ይውጣልሽ ወይ የሆነ ነገር እንትን ወይ እንደዚህ እየሆንሽ አቆይም። ገብቶሻል፣ በጣም ደግሞ እየተጎዳሽ ነው እንደዚህ ስትሆን ስለተረበሽኩ በጣም ይቅርታ ግን ደግሞ አሁን እየተረጋጋው ነው ቢያንስ እንደገና ደግሞ ተመልሽ ያይ ካለው ብዬ ስላላሰብኩ ነው በዚህ ልክ የደነገጥኩት በጣም ይቅርታ እንደዚህ እንደዚህ እናንተን ለመረብሽ አይደለም ይህን ሀሳብ ቀራሽ ማረጋግ ይሄ የሚሆነው ነገር ነው የሚሆነው ህይወታችን ላይ የትኛውም ነገር የሚሆነው ፈጣሪ የፈቀደው ነገር ነው ስለዚህ ፈጣሪ ደግሞ የፈቀደውን ነገር አልቀበልም ማለት አይቻልም። ስለዚህ አሁን አንቺ ማሰብ ያለብሽ በቃ ስለነገ ነገር እያሰብሽ ራስን ከምታስጨንቂ ዝም ብለሽ ከኛ ጋር እየተገናኘሽ የሚሆን ከሁላችንም ጋር ማለት ነው ከኛ ጋር ጊዜ መሳለፍ ትችላለሽ። አሁን ሁን። ስለዚህ ራስሽን በተለያየ ነገር አንትናት ላይ እኛ እኔ ራስሽ መራራቅ አለብን አልሽ ተራራቀን ከዛ መለሰሽ ግን እያለቀሽ ያለሽው አንቺ ነሽ፣ እየተጎዳሽ ያለሽው አንቺ ነሽ። ለምን እንዲህ ሊሆን ለምን እራስሽ ላይ እኮ የመረጥኩት ለአንተ ደስታ ነው እንጂ እኔ ያ ነገር አስደስቶኝ ወይ ከአንተ መራቅን ህይወት ላይ የሚያስተካከለው ነገር ኖሮ አይደለም። ግን እኔ ምናልባት ከአንተ ብርቅ ነገሮች ይስተካከላሉ በሚል ነው የአንተን ደስታ አስፈልጭ ይህንን ጉዳት የመረጥኩት ገባክ። ስለዚህ ይህንን ስሜት እንዲሰማኝ ዛሬ እንደዚህ እንድጎዳ ምናምን አይደለም። እና ደግሞ ይህን ውሳኔ የምሰወስን በዚህ ልክ ይከብደኛል ብዬም አላሰብኩም፣ ታውቃለህ። ግን ደግሞ ለካ ስልኬ ላይ የምጠብቀው ሰው አለ። ቀኑ ሙሉ ስልኬ ላይ የሆነ ስልክ ሳይደወል ሲቀር ምናምን በዚህ ልክ የለመድኩ አይነት አልተሰማኝም፣ ታውቃለህ። ከተለያየን በኋላ ነው ብዙ ነገሮች ያንተ አለመኖር ላይ ማተር ያደረገው፣ እና ለዛ ነው ዝምታን የመረጥኩት ችግር ነው የሚሆነው ነው፣ የሚሆነው ተረጋጊ፣ እራስሽን አረጋጊ። ከዛም ባለፈ ፈረንጁም ቢኒ ምናልባት ያስደብሮች ነገር ሳለ ይቀርጠ ጠይቋት። ያ ከዚህ በፊት ብዙ ነገር አድርገናል መጥፎውን ጥሩ ጊዜ እንዳል አሳልፈናልና ያንን ነገሮች እኔም ፈረንጁ ስናደርግ ነበረው ነገሮችን ለማስተካከል እንጂ አንቺን ነገር እንደዚህም እንድትጨነቅ ይፈልገን አይደለም። እና ያኔ ባደረግናቸው ነገሮች ምናልባት ጎድተንሽ ውስጥሽን ሰብረ ነው ከሆነ በጣም ይቅርታል። አይለመድም ጎመስበላቸው ቅርታ ጠይቋት። ምንም አትሆን ቅርታ ጠይቋት። አያስፈልግም፣ ችግር የለውም። በጣም አመሰግናለሁ። እኔም እናንተ ላይ ምንም ቅብ ላብኝ ያው፣ አንዳንዴ ይፈጠራል። ችግር የለውም። እናንተ ላይ የምመጣ ስተሰቤ ላይ ማለት ያውቃለሁ። ገፍታችሁኛል ብዙ ነገር ስሜት እንዲሰማኝ ያደርጋችሁኛል፣ ግን ደግሞ እኔ መልካም መልካሙን የማስብ ሰው ነኝ። ስለዚህ ምንም ችግር የለውም። መልካም መልካሙ የምታስቢ ደግሞ ከሆነ አሁንም ውስጥሽ ላይ የሆነ አልባሌ ሀሳቦችን እያሰብሽ የምትጨነቂበት እራስሽን የሆነ ዲፕሬሽን ውስጥ የምትከቺበት እዚህ ዓለም ላይ በጣም ከባዱ ነገር ጭንቀት ውስጥ መግባት ነው። ገብቶሻል። ያው የሆነ እራስሽ የሆነ ማይሆን ማይሆን አይዲያዎችን እንትን እያልሽ መጨነቅ የለብሽም። እዚች ጋር የሆነ የእንትን ያልሽው ሰው የለም፣ የገደልሽው ነገር የለም። ሁሉም የሀሳብ አለመግባባት ነው የተፈጠረው። የሀሳብ አለመግባባት ደግሞ ቁጭ ብሎ በመነጋገር የሚፈታ ነገር ነው። ገብቶ ሻል አይደለም? ስለዚህ አንቺ ራስሽ ለመጉዳት፣ ራስሽን የሆነ ነገር ለማድረግ በፍጹም ማሰብ የለብሽም። አይ እንደዛ ነው ማስበው። እኛ ለአንቺ ምንም አይነት ጥላቻ የለንም። እኔም ቢኒም ብንም አስቀይንም መንሻል ለሱም ይቅርታ ግን እኛ ለአንቺ ምንም አይነት ጥላቻ ኖሮን አይደለም። በጣም ነው ምንወድሽ እህታችን ነች። ትልቅ ነገር መጥፎ ነገር የሰራ ሰው እንኳን በፍቅር መቀበል የምንችል ሰዎች ነን እና ለእስካሁን ላስቀየምንሽ ራስሽን በቃ መጥፎ ስሜት እስከች ድረስ ያደረግንሽ ነገር ካለ በጣም ይቅርታ። ባበሽ ይቅርታ እየጠየቅልሽ ያለ ነው እና ያተፋንብሽ ነገር አለ የለም፣ አይደለም ግን ደግሞ እኛ ነገሮችን ለማስተካከል እንጂ ለአንቺ ጥላቻ ኖሮብን አይደለም በጣም ነው የምንወድሽ። እኔም ቢኒም ሁላችንም ማለት ነው፣ እና ካስደበርነሽ ወይም ደግሞ መጥፎ ስሜት ውስጥ እንድገቢ ካደረግነሽ በጣም ይቅርታ። ሄርቤ ደግሞ እንደዚህ ስትሆኝ ያምርብሽ፣ የምሬን ስነግርሽ ማለት ነው። ስትሰቂ፣ ስትጫወች፣ ስትቀጭ ነው የሚያምርብሽ። ስለዚህ እንደዚህ ሆነሽ እኛንም አታስጨነቂም። አሁን እንደዚህ ስላየሁሽ የምሬን ስነግርሽ ውስጥ የመጨናቁ አይቀርም ስለዚህ ከፈለሽ ከኛ ጋር መሆን ትችያለሽ። በቃ ከዚህ በኋላ መገናኘት ትችያለሽ። ብቻ ግን እንደመጀመሪያው ደስተኛው ሆኜ ሄርሜ እሺ፣ እሞክራለሁ። ቅርታችሁን ተቀብያለሁ። ግን ደግሞ አብርሽ አሁን መሄድ አለብኝ መሰለኝ። ማለት ሀሳባችሁ በጣም አመሰግናለሁ እውነት ቢያንስ የሆነ ልቤ ላይ ቢኒ እና ረንጁ ይቅርታ ጠይቃችሁ ደስ ብሎኛል። የሆነ ልቤ ላይ እንኳን የሆነ ምለው ነገር አለ የምረጋጋው ነገር አለ። ግን ደግሞ አብራን ራስን ጠብቅ። በጣም ነው መወድግ፣ በጣም ነው ማከብርግ። ከጎንክ ነኝ። አላቅም ከፍቶክ ማየት አልፈልግም። ደስታ ነው ሁሌ ማየት ምፈልገው። ና ልሄድ መሰለኝ። በቃ መሄድ አለብኝ ወደ ቤት